ምን አሁን በማልዳው አታርቀኝ፣ እንዴዚህ ወጣሽ የምትቀመጭ ምን ይሆን ብለሽ? እኔ እኮ ወይ ባል አግብታ ኖሮ ይሄ ተተባልኩ አይቀር እናንተ እኮ ግራ ኩግራ ማረግ እኮ ነው የሌለው ትዳር እንዴት ነው? አየህ ነገር ማጦር፣ ዝም ብለሽ ነገር ማጦር ነው። እንትንሽ እንግዲህ እኔማ የቻልሁትን እያደረኩ ነው። ጉዳዩ ይጣራች ምን ነው? እንዴት ታንቹ ማለት እንዴት ነው? ምን ይሆን ነው ታዲያ

ወራ ወደዛ፣ ልጅቱም ወደ ገበያ ወጣ ብላ። እንዲያው አይ ትዳር የሌለው ነገር ይኸውልህ፣ እችል ልጅ ብቻዋን አሰቃጃት። ገና በጣም እድሜዋ እኮ አሰቃጃት። እህት ልጅ እንደ ልጅ ነው ብዬ ምን አርግ ያሰቃይባታ። ወደ ልብሽ ያለው ነው። የራስ ልጅም እኮ ከባድ ነው አይደለም፣ የእህት ልጅ አክል ነገር የኔ አለ ተው እንጂ ምን አስበህ ማለት ነው? እኔማ ምን አደረግኩ ብለህ ነው? እንግዲህ አንዷን እንደምንም እንደምን ብዬ ታላመጣሁ አልሆንም። ይኸውልህ ሙሉ ቤት እያለሁ እኔው እኮ እግራ ነው የገባኝ። እንዲሁ ኦክ ሴቱ ምን እንደምታስበ አይገኝ። አንዱ ሲጎድል ከባድ ነው። ይኸውልህ፣ በተለይ በተለይ ሴት ሲጎድል ተቤት ከባድ ነው። አንዴ ያለው እኔ ራሱ ተቃጥጃለሁኝ። እኔም አለሁ እንግዲህ ምን ነው እንዴ ትንሽ ጠራያችን አልገባ ብሎ እንዴ፣ ወደ ዳምጤ እየሄድኩ ነበር። ምንድን ትሰራለህ እዚህ? ብቻ ናንድ እንደውም ወደዚያው እንደ ምንድን ተ ምን ችግር ተፈጥሮ? አራ ተወኝ፣ የእሷን ነገር ትሆኝማ ደራ አራ አራ እዚህ ሳይቆጣጠር ይባላል። እግዚአብሔር ይመስገን ሁሉ ሰላም እንደት ነው ቤተሰብ ደህና ናቸው ደህና ነህ ምን በጠዋቱ የምታንጎራጉርበት ፉጫት እህ እንዲሁ የሆነ ነገር ያሰውኝ ነበር ያፋጨ ነበር። ሞትም ያቆድ ያምጤ ልጅነታችን እኮ ፍክረ ቢልኮ መንገድ ዳር ላይ ነው። ወድጄ ነው እኔማ ከንቱ መሄድበትን ሳጣ ዝም ቁጭ። ምን እንሰራለን? ዛሬ በዓል እኮ ነው፣ መድኃኔዓለም እኮ ቁጭ የት እንግዲህ ቁጭ በሉና ጠሀይ ተሞቃችሁ ያለ በዚያ ምጥጡ ነው ምን ጠሀይ ደግሞ ደረበው እና ቁጭ በል እና በዚህ ለብርቱ ጉዳይ ስፈልግህ ነው እኮ ምን ሆናችሁ ምንድን ሆናችሁ ነው ደግሞ የማትግባቡ? ምን እንደሆነ ጉዳዩ አላቅም። ዝም ብዬሽ ስንጫወት ምን የፍቅር ጨዋታ ስንጫዋት አልጋ ላይ መጥበቅ እንዲሁ ይጠብቅብኛል፣ እና እሷም እንዲሁ የእናት አባት ጥላች አለባት አለበት ይሆን ብዬሽ እኮ ፈራሁ። አደረህ በሽተው፣ በእናት አባት የሚመጣው በሽታ እሱ እንትን አያስብልም አሉ። ግንኙነት ላይ ይጠብቃል እምትልኝ? አዎ

ታለም ብታረገው ሸጋኑ፣ ፈስተራቱን ደግሞ በሬም ብታርድ ምናባቱ። ዋናው ደግሞ ግድ የለም እኔ በጋርዳለሁ። ልሞት ለምን ስጋ አምሮት ሆነ ትሙት። የሰይሰ የሰው ስም አታጥፋ። እኔ እኮ የግድ ነው እንዲህ፣ ደም ቤት ሳይፈስ የለም። ዶሮ ናፍስስና ከዛ ለህጣን ልጅ ስናስገር እዛ የለ እንደት አውራ ዶሮ ደግሞ ከዚህ በኋላ እኮ ትልቅ ላት በቃ የልጆች እናት ነበረች፣ ባያድለን ነው እንጂ አሁን ወደ ጉዳዩ ነበር ገንዘብ አረቄውን ሁላ ነው

ሁሉም ነገር ይሆ ቃሚ ሰመድ እኛ ችግር ግን ምን አንድ መሰለሽ? እንግዲህ ሁሉ ነገር እንግዲህ አንዳንድ ነገሮች መደረግ ያለባቸው ነገሮች